አንተ ትናንትና እራስክን አስከብር እያሉ ይያሉ እየለቃቀሱ የነበሩ ሰዎች የነሱን እንትን ምክር ሰምቶ መሆን አለበት። እንደዚህ ብትሆነ አልገባኝም። ምን እንዴት ነው? አንተ ደግሞ ትናንትና ሄኝ ሁን ብትናገራሱ ማንም አይፈርድባትም። ጉዶች፣ ምክንያቱ ምንድነው? እሷ ወደ ራሱ አልተመለሰችም። ተናዳ ነበር። ስለምትወደው ነው። ተናዳችሁ እና በአንድ አንድ ላይ እምነት ሊያገኝ ካልችል ምናምን እያለችው ደግሞ እያ ነገር እውነት አድርገ እንደተቀበለ ተናዳም እየተናገራችሁ ሊሆን ይችላል። አንድ ነገር ለምንድነው ቆም ብላችሁ ማታስቦት? እንደ ላሞች ደግሞ የራሱን ማስከበር ስላለ እኮ ነው። ሐቅ ነው፣ ይሄ ፋክት ነው። ሲጀመር ከባ የራሱን ማስከበር ደግሞ እኮ ግራ የሚገባኝ ነገር ራሱን ማስከበር ወይስ ሴት ልጅ ዝቅ ማለት ነው? ሴት ልጅ ማሳደብ ነው? እንደዛ ነው። እንደ እንደ አንዴ ምንድን ነው ያንተ ነገር ማለት ነው ቡሩክ? ሲማይ ጥዋት ጥዋት ሰማይ ሰማይ ማታ ማታ ምድር ምድር አሉ፣ እንደዛ ነው በቃ ያንተ አባባል ማለት ነው። የምረን እኮ ነው። አንዴ ቤትሽ እንገባለሁ ማለት ይጠብቅሽ ማለት ማጠባቅ አንቺ ነ ከጎንሽ ወይም ጠብቅሽ አሉ ምናምን ትላለህ፣ አንዴ ደግሞ እራስሽን ትሽ መኖር ትች ያለሽ ስለዚህ እኔ ከቤትሽ ማውጣት ነው ያለብኝ አልክ። ይ ምንድን ነው ወይስ ሄኖክ ሄኖክን እንደዚህ ብለህ ስለተናገረች ተሰምቶክ ነው ተሰምቶክ መሆን አለበት ብራዘር። እግዚአብሔርን የምርን እኮ ነው። እኔ አሁን እዚህ የሚመክረው ነገር ሄሚ ነች። ሄሚ የሲሚ የወልሽ አትጸጸች፣ ምንም ነገር እውነትም ከሆነ ማለየት ደግሞ በአንቺ ላይ አልተፈጠረም። ሲዳም ከሆነ ሶኬ ሲዳም ይሁን ምንም ይሁን፣ እኔ ቢዶ ያየሁት ልክ ነው የምናገረው ውዶች ስለምን መለየት ነው የሚታወሩ ልክዱ ትችላላችሁ። መለየትም ከሆነ ባሀይሚ አይደለም እየተፈጠረው ገባቸው ይል እንደ ትላንትና ማታ ኢራሴኪን አስከበሪ። መጀመሪያ ኢራሴኪን ማስከበር ያስፈልጋል፣ ምናምን ክብር ያስፈልጋል ስለተባልክ ነው አንተ። ልጅቷ ከእንቅልፍ ተነስታ ነው ቪዲዮ የተሰራ። ከእንቅልፍ አስነስዳት ቪዲዮ ለመስራት ካሜራ ጠቅን የመጣ ጌታ ሆይ ድረስልን። ዘንድሮማ ማበዳችን ነው የምረን እኮ ነው

እንደዚህ ያትልም ነበር። አባይደ ሲጀመር እነሱ የራሴን አስከብር አስከበር መጀመሪያ የራሴን ማስከብር ማስከበር ይቀድማል፣ ምናምን ምናምን ስላለ እኮ ነው እንዲንተ። ዛሬ ደግሞ እኔ አንቺ እያወራሽ ያለሽው ነገር ምንድን ነው? በጣም የሚያስከፋ ነገር ነው፣ የሚደብር ነገር ነው። ስለዚህ ራስሽን ችለሽ፣ አንቺ ራስሽ የምትችል ልጅ ነሽ። እና ሲጀመር የራሴን አልችልም ስትል ነው ማለት ስላለች ነው ወደ

ከምንም በላይ ራስ ማስከበር ይሻላል። ዛሬ አንተን አንተን ያላከበረችህ ሴት ነገ ደግሞ ማንን ታከብራለች? ይህን ቤተሰብ አታከብርም። ቶ ዛሬ እንኳን ደስ አላችሁ ላሞች፣ የምር ነው ላሞች፣ እንኳን ደስ አላችሁ። በጣም ምኑ ደስ የሚላችሁ እኮ በጣም ተናዳችሁ ነበር፣ ልጅ አልጋ አልጋው ላይ ስለተኛ ከሷ ጋር ስለሆነ በጣም የተጋደላችሁ ትገኛላችሁ ሰሞኑ። ስለዚህ ዛሬ እኮ ቤቱን ጥሎ ወጣ፣ እንኳን ደስ አላችሁ። ስለዚህ ሄሚ ብቻ መኖር ዛሬ አይደለም። የላመዳቸው ወይዚው ጋር መኖር ትችላለች። አይገርምህን? የምርን እኮ ነው፣ በደንብ መኖር ትችላለች። አታስመስል እንዴ ሲያስጠላ ደስ ደስ አይናደዳትም? እንዲ በጣም የሚያናድን ነገር ነው ይሄ ነገር እውነት ከሆነ ልጅቷም ደግሞ ከሄን ጋር የሚታወራው ከሆነ ያናድዳል። ስለዚህ አንተ እኔ አሁን በእርግጥ እየተናገርኩ አሉት ምንድን ነው ላሞችክን ምክር ሰምቴ ነው እንደዚህ የሆንከው ጋባ በጣም በጣም ገርሞኝ ነው ውዶቼ። ሰላም ሰላም ሰላም። ውድና ና የተከበራችሁ ውድ ቻና ቤተሰብ እንዴት ናችሁ? ደና ናቸው አሉ። እግዚአብሔር ይመስገን። ዛሬ ብሩክ ና ሄሚ መጥቷል። የመጡትም ደግሞ አስተንጋጭ ቡሬ ይዞ ብሩክ፣ ያው ትናንትና የተናገረችው ነገር ተሰምቶ ዛሬ ቤቱን ለቆ ለማውጣት መጣ ትላላችሁ። መጣና በቃ ለሄሚ ሁሉን ነገር አሳወቃት።

ያው ላሞች እኮ ነው የሚወስነው የእሱ ህይወት ላይ ገባችሁ አይደል? በዚህ ነው ከሄሚ ቤት እየወጣል ቡድንኬ ማለት ነው። በጣም እኮ የሚያሳዝን ዜና እንካን ነው። እና ምን ማድረግ ይቻላል እንግዲህ፣ እንትን ነው መቻል እንካን ነው። ሶ እና ብቻ ምን ብዬ እንደምናገር ራሱ ግዳ ነው የገባኝ? ሰው ልጅ የፈለገው ነገር ብናገርም ለማቀየም ለማናገር ለሁሉም ነገር ጊዜ ይወስዳል። ተረጋጉ። አንዱ እሳት ሲለክስ አንዱ ደግሞ ይዞ መዞር ምንድን ነው? ይህም የተናገረችው ነገር ደግሞ አንቴ ደግሞ በቃ እንደ ምንድን ነው፣ አንተ ብትረጋጋ ምን ችግር አለ? እሷ ከተናደደች አንተ ተረጋጋ። ማለት እሷ ከተናደደች አንተ መረጋጋት ነው ያለብህ። ሁለታችሁም እሳት ናችሁ እንዴ! የተናገርሽው ነገር በጣም ያስጠላ ቃል ነው። በጣም ማለት የተናገርሽ የነበርሽው ነገር በጣም የሚደብር ነገር ነው። ስለዚህ ወደ ቤቴ ሊሄድ ነው። ጌታ ሆይ ድረስልኝ። አቤት ማሽቃበት። ሄሚ ደሙ ደስ ብሎኛል። በነገሩ አንድ ነገር በጣም ደስ ብሎኛል። ማናገር አልፈልግም። ሶ ውዶቼ እኔ ምንም አልልም። ላሞች እንኳን ደስ አላችሁ ነው የሚለው። ዛሬ እንኳን ደስ አላችሁ ቀብራራ ጀግና እያላችሁ ቲክቶክ ላይ እንትን ሆኖ ማለት ነው። ገባችሁ ወይ ታሽቃባጮች? ሲጀመር በጣም እኮ ነው የምታሽቃብጡት። በጣም ስለምታሽቃብጡ ነገም፣ ዛሬም ያው አንድ እንደሚሆኑ አትጠራጠሩ እሺ። ማምንም ማለት ነው ይምር ነው። ምንም ቢፈጠር አንድ ናቸው። ግን አሁን ላይ እያስመሰሉ ያሉት ነገር ነው ምግብ ማለት የሚያስጠላው እንጂ ችግር የለም። ነገም አንድ ይሆናሉ። እኔ ሄሚ አንድ ነገር ልመክርሽ የምር ነው። ይሄ ማለቃቀስ ምን አረኩ ጥፋተኛ ነኝ ምናምን አትበይ። ጥፋተኛ ነኝ ተጠጥቼ ያለው ቢለሽ ትላንት ወዲህ ቪዲዮ ሰርተሻል። ስለዚህ ትላንትና ሁሌ ማለት አንድ ልጅ ነው ነገር እንድትናገሪ ያረጋሽ። ስለዚህ አንቺ ላይ ጥፋት ምንም ጥፋት የለብሽም። ነገሮችን ማለት አላስረዳሽም። ማስረዳት አይጠበቅብኝም ይሄ ነገር ብሎ ትቶ ነበር። ያ ነገሮችም ደሞ ተማልሽ ለምን እንደሆነ ማላስረዳኝ ምናምን አላልሽም። ሁሉ ነገር ትተሽ ነበር። ስለዚህ አንቺ ላይ ጥፋት ምንም የለም። እሺ የምር ነው። ምን የሚያስለቅስሽ? እኔ ጥፋተኛ ነሽ መጸጸት ምናምን ምንም ማለት ነው። አርፌች ተቀመጪ ሄሚ። እግዚአብሔር ቪዲዮ ምትሰሩት ከሆነ ስሩ። ምንድነው አሁን እኔ የምላችሁ ነገር ማለት ነው። በጣም ምን አይነት የተናደድኩት፣ እግዚአብሔር ብሩክ እና ሄሚ፣ በጣም ምን የምታናደድ ሰው እግዚአብሔር። ምንድነው ሄሚ ሁሌን ትጸጸታለች፣ እሷ ነሽ ሁሌንም ሁሌ የምትለምነው እሷ ነች እያላችሁት ነው እሺ። እስቲ እና ያለን ሕይወት እኮ ማለት ነው ብዙ ነገር ታስተምራለች። ብዙ ነገር ማለት ነው ገባችሁ አይደል? ላሞችም ደሞ ብዙ ማተደሰቱ ይለያያሉ። በቃ በቃ ተለያዩ ብላችሁ ማለት ነው መደሰት አያስፈልጋችሁም። እሺ፣ እና ውዶች እኔ ግራ ስለገባኝ ግራ ግራ ማለት ነው በጣም ስለገረመኝ ምን ብዬ መናገር ራሱ ግራ ነው ገባኝ ማለት አሁን እኮ ማለት ነው ብሩክ እና ሄኑ እኮ ማለት ነው ምን አይነት ባር ሄኖ ያላችሁ ለሁለታችሁ? ማለት ሄሚ ሄሚ ቤንዚል ናች፣ ብሩክ እሳት ነው። በቃ እንደዛ ነው። ገባች ይዴ በቃ አይገናኙ ማለት ነው። ከተገናኙ ደግሞ በቃ ሄሚ ቤንዚል ከሆነች ብሩክ እሳት ነው አይደል? በቃ ይለኮሳል ነገሩ። በቃ ይቢሳል፣ ወደ ሌላ መንገድ ይምራል ይሄዳል ማለት ነው። ገባቸው ደግሞ ነገሩን ትጀምራላችሁ። ሌላ ሰውን በጥቂታችሁ ነው ትወ ወደ ራሳችሁ የምትመለሱት ሰው ካልገባ ሰው ካላስታረቀ እናንተ ማታረቅ አትችሉም። ነገሮችን ማተው አትችሉም። ምንድን ነው ሁሉ ሰው እንዳስታረቃችሁ ነው የምትፈልጉት። ከህፃንነት ውጡ እንጂ እስቲ አንድ ሰው በጣም ተቸገረ ነው እኮ ቤተሰብ እንደ ተቸገረ ነው ሁለት ተመልካችን የምታከብሩ ከሆነ በቃ ይደጉ፣ በቃ ያበያሉ። የምር ነው፣ እንደ ሁለት እሳት ናቸው ሁለቱም ማለት ነው። እንደ ሄሚ ሄሚ ህፃን ስትሆን አንድም ህፃን ምን ነው፣ እንደ ቤተሰብ፣ እንደ ዘመድ አብሮ እንደ ባላ አድርጎ አብሮ እንደ ጠጣ አድርጎ ቢወደው ቤተሰብ አላችሁ። እናንተን ገባችሁ። ማንም ሰው እንደ እናንተ ዩቱብ ላይ ክብር ያገኘ ሰው የለም። እናንተና አብረሽ ናችሁ። ዩቱብ ፕሮች ላይ በጣም ክብር ያገኘ ማለት ክብር ያገኛችሁት ሰው እንዲወድ እግዚአብሔር ነው ያደረገው። ግን እናንተ ግን ሰው ላይ ሙት ይይዛላችሁ አያውቅም ብላችሁ ጅል ናችሁ ብላችሁ እንደዛ ነው እንደምታስቡት። የምር እኮ ነው በጣም እኮ ነው የምታሳፍሩት። ፈጣሪ ሆይ ትግስቱን ሲጠይ፣ አይደብራችሁም እንደ እናንተ የራሱን ምን እያረገ ነው? ምን ወደ ምን አይነት መንገድ እየሄደ ነው ብላችሁ አስቡ እንጂ ስራ እንደሆነ ግን እናውቃለን። ነገር ግን ምትሰሩ ስራ ምንም ትምህርት የሚባል ነገር የለም። ድሮ ነበረ ትምህርት ያለው ስራዎች እየሰራቸው ነበራቸው። አንድ ቀን የምትሰሩ ፕራንክ ላይ በጣም ትምህርት ያለው ትምህርት ማለት ትምህርት ያለው ፕራንኮች ነበር። ሁለት ቀን እንደዛ አንድ ቀን ቪዲዮ ራሱ ትምህርት ያለ አሁን ላይ ግን

ጉዶ ጭኔ ዛሬ ምንም ብናገር ይቅርታ አድርጉልኝ። እንዴ ደስተኛ ነው ሆንኩ ብዬ ሳልጨርስ፣ ትላንትና ደግሞ ሌላ ተኮዛ ተፈጠረ። ደግሞ ምንድን ነው? ዛሬ ደግሞ ምን ይዘው ይመጣሉ ብዬ ሲጠብቅ ደግሞ ጭቅጭቅ ይዞ መጡ። ምን እንዴ! እውነት እኮ ምንድን ነው አልገባኝም። ምን እነኚህ ሰዎች ምን እያደረጋችሁ ነው ያላችሁት? የሚና ብሩክ ወዴት እየሄዳችሁ ነው? አካሄዳችሁ ወዴት ነው? ተው ትይ የሚል ሰው የለም። እነኚህ ልጆች የሚታረጉ ነገር ልክ አይደለም። ተው ተመለሱ የሚል ሰው የለም። የሚመክር ሰው የለም። ገላሙ የላሞችን ነገር እየሰማ ከሆኔ ብሩክ በጣም በቃ ህይወትኪ ነው የሚበላሽ። እግዚአብሔር እኔ እውነት የላሞች ነገር እየሰማ ከሆኔ ህይወት ቤት ቤት ቤት ብሎ ነው የሚበላሸው። ታ ያለ ሀቅ ነው፣ ይሄ የምረን ነው። በውስጥ ሄዶ ራሴ እንደዚህ ሆን ራሴ ግን አስከብር እንደዚህ ሆን እንደዚህ ሆን የሚሉትን ሰዎችን እየሰማ ከሆነ የወላችሁ ኮሜንት እያያችሁ ኮሜንት እያይ ማለት እያያችሁ ቪዲዮ እየሰራችሁን ከሆነ ጥሩ አይደለም። ሰው እኮ አንድ ሀሳብ አይደለም የሚሰጠው ስለዚህ ይህን ያለ አቅም ብሩክ አንተ የራስህ በጣም ነው የምትገርመው። አንዴ ሄዳሉ አንዴ ጠብቀሻል። እውነት የምትጠብቃት ከሆነ ሁሉ ነገር ቺ መጠበቅ ነበረብህ። ገባ እውነት እሷን ለመጠበቅ እሷ ነገር ያሳስበው በሄደ ከሆነ ማለት ነው ሁሉ ነገር ቺ ነው መጠበቅ ነበረብህ። አንተ ግን ጥላት ማውጣት ነው የመረጥካት። ትናንትና ማታ መልእክቶች ደረሳ ማለት ነው አይደ። ትናንትና ማታ መልክት ደረሳ መጣ አንተ ትላንትና ቤት ላይ ይህን እና ደፍሮ መጣ። ወደ ቤት ይሄ ማን ነው የሚባለው? ይሄ ቴዲ የሚባል ልጅ እና እሱን ነው ወደ ምን ደረሰ ነገሩ? የጥርስ የታደረሰ ነው ይሄ የታሪክ ነው። ሆኖ ወደ ቤት ለማሄድ ወስነ፣ ካሜራ ዳቀነ፣ መጣ ሊሄድ ነው ወሳኔ ወስኛለሁ ምናምን ምናምን እንዴ አረ እንዶን ገዳልገቡ። እኔ ዳግሜ ዳግሜ የሚለው ነው፣ እግዚአብሔርን ገዳልገቡ። በጣም እኮ ነው የሚደብሩት፣ በጣም ነው የሚታስተሉት። እንዶን ማለት ነው ልንገራችሁ። አረ በኢየሱስ ስም ለቤተሰቦች ለኦዲንስ ክብር የሌለ ሰው እናንተ ያየሁኔ፣ ለሰው ልጅ ክብር የሌላችሁ ክብር ቢስ ናችሁ እንዴ። ሰው ማ ዝም ብሎ ከመሬት ተነስቶ እንደዚህ ይሆናል ብዬ አላስብም እኔ እንዴ። ምንድነው? መቼ ነው የምታደጉት? ሁለታችሁም እኮ እናት መቼ ነው የምታደጉት? ቡሩክና ሀይሚ ይሄን ማለት እኔ ኮሜንት ልማልሱ ድንጉዶቼ መቼ ነው የሚያደጉት እንዴ? ባዛሬ ደግሞ ሁለቱም ሁለታችሁ እሳት ናችሁ። እኔ ቀድሞ እድሜ ብያለሁ። አንዱ እሳት ነው፣ አንዱ ቤንዚል ነው። በቃ መተኮስ ብቻ ነው እናንተ ላይ ያለው ፖምፕ በቃ እንዴ። ማቆስቆስ ነገርኝ መተው አትችሉም። ይቅርታ ማለት ኢልህኝነት ደግሞ ውለታችሁ ለአፍንጫ አፍንጫ ላይ የደረሰ ልጆች ናቸው። ሄቤ ሚልህኛ ብሩክም ሚልህኛ አራ አንዱ ይውቅና ያለው ሰው አንዱ ጅል መሆን ነው ያለባችሁ። ጅል ስላችሁ ሁሉ ማለት